ሰበር ዜና ፕሬዝደንት ትራምፕ ለሐማስ የመጨረሻ ማስጠንቀቂያ ሰጡ እስራኤል የተጀመረችውን ለመጨረስ እንዲያስችላት የሚያስፈልጋትን ሁሉ እናደርጋለን ያሉት ይህን ጉዳይ ይዘናል ከሩሲያ በተሰማ ዜና ደግሞ ከሩሲያ ጋር ለመፋለም በትንሹ አንድ ሺህ ኑክሌር አረር ያስፈልገኛል ያለው ኔቶ ለዘመናዊ የድሮን ጦርነት ዝግጁ አለመሆኑ ተነግሯል ከዋይት ሀውስ በተሰማ ዜና ደግሞ የአሜሪካ ጦር ለዩክሬን ያቀርብ የነበረውን የኢንተለጀንስ መረጃም መስጠት ማቆሙ ተነግሯል። አብራችሁን ቆዩ። ፕሬዝደንት ትራምፕ ሐማስ ሁሉንም የእስራኤል ታጋቾች ካለቀቀ ገሃነም ይቀላቀላል ሲሉ ማስጠንቀቂያ ሰጥተዋል። ዓለም አቀፍ የዜና ገጾች በሰበር ተቀባብለውታል። የአሜሪካው ፕሬዝደንት ዶናልድ ትራምፕ ሐማስ በጋዛ ያገታቸውን ሰዎች እንዲለቅ የመጨረሻ ማስጠንቀቂያ ሰጥተዋል። ዶናልድ ትራምፕ በትሩዝ ማኅበራዊ ድረ-ገጻቸው ላይ በለጠፉት ረጅም ጽሑፍ እስራኤል የጀመረችውን ለመጨረስ እንዲያስችላት የሚያስፈልጋትን ሁሉ እየላክን ነው ብለዋል። እኔ ያልኳችሁን የማታደርጉ ከሆነ አንድም የሐማስ አባል አይተርፍም ሲሉ አስጠንቅቀዋል። ይህም የተሰማው ኋይት ሃውስ ታጋቾችን በተመለከተ ከሐማስ ጋር ቀጥተኛ ውይይት ያደረገ መሆኑን ካረጋገጠ ከጥቂት ሰዓታት በኋላ ነው። ዋሽንግተን እስካሁን ድረስ ከቡድኑ ጋር ምንም አይነት ቀጥተኛ ግንኙነት ሳታደርግ ቆይታለች። አሜሪካንን በአሸባሪነት ከዘረዘረቻቸው ቡድኖች ጋር ቀጥተኛ ግንኙነት እንዳትፈጥር የሚከለክል ፖሊሲ አለ። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ታጋቾች ካልተለቀቁ የምትከፍሉት ዋጋ ከባድ ነው ሲሉ ያስጠነቀቁ ሲሆን ወደ እስራኤል እየላኩ ያለውን ድጋፍ ምንነት ግን ይፋ ሳያደርጉ ቀርተዋል። አክለውም ሁሉንም ታጋቾች አሁኑኑ ልቀቁ፣ በኋላ አይሆንም። የገደላችኋቸውንም ሰዎች አስክሬን ሁሉ በአስቸኳይ መልሱ፣ አለበለዚያ የእናንተ ነገር ማብቂያው ይሆናል ሲሉ አክለዋል። ከአመራሩ ጋዛን ለቅቄ ለመሄድ ያላችሁ ዕድል አሁን ነው። ትራምፕ በጋዛ ለሚኖሩ ንጹሐን ዜጎች ማስፈራሪያ ጽፈዋል። መጻኤው ጊዜ ብሩህ ነው። ይህ የሚሆነው ግን ታጋቾችን ደብቃችሁ እስካላቆያችሁ ድረስ ነው። ይህንን የምታደርጉ ከሆነ የሚጠብቃችሁ ሞት ነው ብለዋል። ትራምፕ ሐማስን ሲያስፈራሩ ይህ የመጀመሪያቸው አይደለም። በታህሳስ ወር የፕሬዝደንት ስልጣነታቸውን በተረከቡ ጊዜ ታጋቾች ካልተለቀቁ ሐማስ የሚከፍለው ዋጋ የከፋ ይሆናል ብለው ነበር። ትራምፕ አዲሱን ማስጠንቀቂያ ያስተላለፉት በቅርቡ ተኩስ አቁሙ ከተፈጸመ በተኩስ አቁሙ ከተፈቱት ታጋቾች ጋር በዋይት ሀውስ ከተገናኙ በኋላ ነው። ይህ በእንዲህ ሳለ የዋይት ሀውስ የፕሬስ ሴክረታሪ ካሎሪን ሌቪት አሜሪካ ታጋቾቹን ለማስለቀቅ ከሐማስ ጋር ቀጥተኛ ድርድር ላይ መሆኗን አረጋግጠዋል። እስራኤል ከንግግሩ በፊት በጉዳዩ ላይ ሀሳቡን መጠየቋን አክለው ተናግረዋል። ሌቪድ ለጋዜጠኞች እንዳሉት ፕሬዚደንት ትራምፕ የአሜሪካንን ሕዝብ ጥቅም ታሳቢ ያደረገ ነገር በማድረግ እንደሚያምኑ ገልጸዋል። የታጋቾች ልዩ መልእክተኛ የሆኑት አዳም ቦህለር ለአሜሪካ ሕዝብ ትክክለኛ የሆነውን ለማድረግ በማሰብ የተጀመረ ነው ሲሉ ተናግረዋል። ሐማስ እና አሜሪካ ሁለት ቀጥተኛ ስብሰባዎችን ከማድረጋቸው በፊት በርካታ የመረጃ ልውውጦች መካሄዳቸውን የቢቢሲ የፍልስጤን ምንጭ ተናግሯል። እስራኤላውንም በጋዛ 59 ታጋቾች እንደሚገኙና እስከ 24 የሚደርሱ ታጋቾች በህይወት እንደሚገኙ ተናግራለች።